ዳ ቀስ ለበሰች እስኪ ታች ፍቴ ላተጋዱ ወደዚያ ጉንጭ መሉ እስኪ ትያቸው እንደፈልጉ። እስኪ አንዴ ጉንጫን ሳማያት ፎቶ ላንሳች። አንዴ ብቻ እስኪ ፈገግ ፈገግ። በጣም አምሮባታል አይደል? ማነው ያማርባት። ስማቲውም ማየ ስጀመሪ ይልጃ ማል ጤነኛ አይደለም። አሁን ዕቃ ምን ነው የሚያምረው? ኧረ በጣም ነው ያማርባት። ጭራሽ አልጠበቅኩ እንደውም ይሄ ቀሚስ ለኔ ነው መሆን ያለበት እኔ ነኝ የምለብሰው እንዴ ኤቢ አንቺ ከምቺ ጀምሮ ነው ቀሚስ መልበስ ያማረሽ ዳጣ እኔ አንዴ ይፈልግሻል አምረብኛ ነው መጽሐፎቼ ማለት ለእኔ ጓደኞቼም የእውቀት አባቶቼ ማለት ናቸው ለምንድን ነው እንደዚህ ያደረግሽው ኤቢ ቅደጁ ልቅረጽሽ ብለን ቤ ምን አ እሷ ነች። የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል። ልቅረጽሽ እና እየቀደስሽው ቀርፀሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። ተንኩለኛ ቆይ መጣሁ፣ እዚሁ ጠብቂኝ። ብርግድ እንድቀዳው እንድቀዳው ያደረገችኝ አውቃ ነዋ። ቀርፀች። ዛሬ ዝቤጥ የመጀመሪያው ፋይት ይካሄል እኔ እኮ አንድ ነገር ብቻ ነው የጠየቅኩ፣ እናቴ በህይወት አለች ወይስ የለችም? ይህን ብቻ መልስልኝ። ይህንንም ለመመለስ ጊዜ ያስፈልገኛል። እኔ አባትሽ ነኝ። የሚጠቅምና የሚጎዳሽን ነገሮች በሙሉ ጠቀቅ ያውቃል። ስለዚህ ታገሽ። አረ እባክህ ውጭ! ውጭ! አባቴ፣ ቤት፣ ቤት አሳዳጊ፣ አልሰማም። ሰላም ውድ ቤተሰቦች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። ላይክ በማድረግ ቪዲዮን ጀምሮ እስከ መጨረሻ ማየት ሀሳብ አስተያየታችሁን ስጥ ማለት ነው። እንግዲህ በዛሬ በአዲስ ቪዲዮ ወቅ ብለናል። እንግዲህ ዛሬ ቪዲዮ በጣም ደስ የሚል ነው። ዳጣ እንግዲህ ከአስራ ስምንት ዓመት ቆይታ በኋላ በሰላም ከቤተሰቦቿ ጋር ተገናኝታለች። እንግዲህ ከቤተሰቦቿም ስትገናኝ ትንሽ ነገሮች ቻለንጅ አላቸው። ሁሉም ነገር አልጋ ባልጋ አይደለም። እንደሄደችም እንኳን ደህና መጣች ተብሎ ሁሉም ነገር በተመቻቸው ሁኔታ አልተቀበላትም ማለት ነው። ያው ግድ አይደለ፣ ህይወት እስከሆነች ድረስ ትንሽ ውጣ ውረድ አላት። ያው ግን ቢሆንም ሁሉም ነገር ለበጎ ነው። ግን ብዙ ተስፋ ሰጭ ወይም የበፊቱን አላማዋን ምኞቷ እንዲሳካ ብዙ ነገሮች አግኝታለች ማለት ነው። እግዚአብሔር ይመስገን። ከዛም እንግዲህ የመጀመሪያው አባቷን አባትነትን አባት እውነት አለኝ? አባቴ ነው? እንዴት ነው? እያለች በውስጧ ሲመላለስ የነበረው ጥያቄ የመጀመሪያው የአባትነት ጥያቄዋ ተመልሶላታል። ከዛ በመቀጠል እንግዲህ ያው የምትል የነበረው ያው የእናቷ ጉዳይ ነው። እናቴ ነበር የምትለው እውነት እናቴ በሕይወት አለች? እንዴት ጨክና ጣለችኝ? እንዴት እያለች በፊቱ የሚመላለስባት ጥያቄዋ የእናቷ ጥያቄ ነበረ። እሱም ደግሞ ገና ነው ማለት በሂደት የሚሆን ነገር ነው። ለአሁኑ ግን የአባቷ ጥያቄ ተመልሶላታል። ዘጠና ፐርሰንት ተመልሶላታል ማለት ይቻላል ማለት ነው። እንግዲህ አባትነት እንግዲህ በብሩክ ስትቀና ነበረ፣ አባት ባላቸው። በቃ በብዙ ነገር በተለይ ብሩክ ለምሳሌ በሚሆነው ነገር የኔም አባትነት ቢኖረኝ በቃ እንደዚህ ነበር ማለት ነው የሚለው የውስጧ ጥያቄ። ዛሬ እንግዲህ አባትነት አባትነት ሞገስ ነው ክብር ነው። እንግዲህ ከቦዲ ቲሸርት ወደ ቀሚስ ቆንጅዬ ቀሚስ ለባሽ ልጅ ሆናለች ማለት ነው። ዳጣ እውነት ለመናገር እንዴት ነው ውበቱ ደግሞ ያፈሰሰባት በጣም ነው ያመረው ማለት ነው። ቀሚሱና እንግዲህ የለበሰችው ጸጉሯ፣ ምናምን ስታስተካከል በቃ የሴት ወይዘሮ ሆነች ነው የምላችሁ፣ የሴት ወይዘሮ። እናንተስ እንዴት አያችኋት? የምር በጣም ምታምረው ደግሞ ከዚህ ከእህቷ ውሃ የምትባለዋ ልጅ ጋር እንዴት ነው የሚያምሩት! ሲቀጥል ደግሞ የመመሳሰላቸው ጉዳይስ ኦማይ ጋድ፣ የሆነ ጠጣውና አምሮ ማለት ነው። እስኪ ዳጣን ዛሬ እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ፣ ደግሞ የመጨረሻው ነው ያሳምርልሽ በሏት በኮሜንት ማለት ነው። ወዶችዬ እንግዲህ ደስ ብሏት ፍልቅ ፍልቅ እያለች ትገኛለች። ከአባቷ ጋር እንግዲህ ስትቦርቅ ነበረ እንዳያችኋት። ከዛም እንግዲህ ወደ ቤት ስትሄድ፣ ያው ሁሉም ሰው መቼስ በዚህ ምድር ላይ ሁሉ ነገር አልጋባልጋ አይደለም ማለት ማራ አደለ ሁሉ አይወድኝ አራ አደለ ሁሉ አይጠላኝ ይላል ያገሬ ሰውና እንግዲህ ዳጣን ብዙ ሰው ዋው ሲልላት፣ ብዙዎቹ ደግሞ እንግዲህ አፋቸውን ከግራ ወደ ቀኝ ከቀኝ ወደ ግራ ያጣምማሉ ማለት ነው። እንግዲህ ቤት ውስጥ ሲሄዱ ከአባቷ ጋር ልክ ሲገቡ ማለት ነው በጣም ነው እንግዲህ ዮናታን እህቷ እቺ ትንሽቱ ውሃ እንዲሁም ሰራተኛዋ እንግዲህ ሆነው በጣም ዋው አሜዚንግ ግና ያሉት ማለት ነው። እንግዲህ እናትዬቱ እና ደሞ ያችኛዋ ኤቢ ወይም አበጊ ነው የምትባለዋ ልጅ እንዴት እንዴት ተንጨረጨሩ። በጣም ነው የሚገርመው ማለት ነው። በዋው በጣም ነው እንዴት ነው የሚያምረው፣ አልጠበቅኩም እንደዚህ ሲል ዮናታን አንተ ደግሞ፣ ይሄ ደግሞ ችግር አለበት የጤናኛ አይደለም ምናምን ስትናት ይወታ ይንጅ እንደዛ ይባል ማርጀት። እንግዲህ እህቷ ውሃ ብድግ ብላ ይቅፍ አደረገቻት ማለት ነው። አንድ ላይ እንግዲህ ያነሳቸው ፎቶ ኦ ማይ ጋድ አሜዚንግ ነው። ወጣ ነው የሚያምረው። ያው እንግዲህ ምን ማድረግ አይቻልም። ሰራተኛዋ በጣም ነው ደስ ያላት ማለት ነው። በነገራችን ላይ በዚሁ አጋጣሚ ወደ ቤተሰቦቹ እኔ የዳጣ እናት ማን እንደሆነ ታውቃላችሁ? ሰራተኛዋ እዚህ ቤት ያለችው ሰራተኛ እርግጠኛን የዳጣ እናት ናት። እኔ ይሄ የኔ ግምት ነው። እናንተስ ምን ትላላችሁ? በእርግጠኝነት እኔ እንደሱ ነው። ምክንያቱም እንግዲህ ከረጅም ጊዜ ያኔ ማለት ይመስለኛል ረጅም ጊዜ እዙ እነሱ ቤት ነው እንግዲህ ዮናታ ሲላት እንደነበረ ም ስመጣ እዙ ነሽ፣ አሁንም እዚህ ነች። ስለዚህ ለምን የራሴን ህይወት ትዳር እና ሌላ ህይወት መስርተች ለምን አትኖርም፣ ልጅ ለምን አትወልጂም እያላ ሲላት ነበረና ከዛ ምን አለች እሷ አዎ አስቤ ነበረ ግን ቆይ አለች ቆይ አሁን መሄድ አልፈልግም በቃ ትቼዋለሁ ሰርዤዋለሁ የመሄዱን ጉዳይ አለኝ ማለት ነው ለምን ምን ተገኝቶ በምን ምክንያት ብሎ ዮናታን ሲጠይቃት አይ እሱን እንኳን ይቆይ ግን አሁን አልሄድም አለች ማለት ነው። እና በባለፈው የመጀመሪያ ቀን ዳጣ እንዳየቻት አይታችሁ ከሆነ ደረጅ ላይ ነበረች፣ እና ልክ ከውጭ ስትመጣ በጣም ድንግጥ ያለችው ማለት ነው። ማለት ውስጧ አደንግጦባታል። ግን የዋላ አደለ፣ ከ18 ዓመት ከ19 ዓመት በፊት የሆነን ታሪክ አሁን ይሆናል ብሎ ማመን ማሰብ ለራሱ የማይገመት ነገር ነው። ስለዚህ በዛ መልኩ እንግዲህ በጣም ነው የደነገጠችው ማለት ነው። ያው ዝሮ ደግሞ ዛሬ እናትየዋና አቤጊዳ

ወይም ኤቢ የምትባለው አለች እንግዲህ በጣም ነው ያው እንደምታውቁት ዳጣን በጣም ነው የጠሏት፣ ከቤት ማስወጣት ይፈልጋሉና እናትና ላይ ሲያወሩ እንግዲህ በሚያወሩበት ሰዓት ላይ እናቴ ይች ልጅ ግን እኮ አባቴ ከሌላው ሴት ወልዷት ሊሆን ይችላል ብላት ነበረ። እናት ዮቱም ታይ እንጂ እንዴት እንደስተ ያለሽ አባትሽ እኔ በቃ እንደዛ ነው የሚያስብከው ምናምን ያለችው ማለት ነው። እንግዲህ እናትዮዋም ታይ ብላ ግን በቃ ማለት ጥያቄ ሆኖባታል እውነት ለመናገር ማለት ነው። ግን ያው ይሄ ነገር ምናምን ብላ በውስጡ ይዛው ነው ቁጭ አለችው። እንግዲህ ቻ ኤቢ የምትባል አለች ዮናታንን በጣም ነው የምትፈልገው፣ እሱ ደግሞ ጭራሽ በጣም ነው የሚጠላት አስፋ አይፈልጋትም ማለት ነው። እንግዲህ ሰራተኛቱ ሳይቀር ይህን ሰሞን አቤጊ ምኑና ነው በጣም ትንብላለች ስትለው ነበረ። እንግዲህ የሚገርማችሁ የክፋቷ ጥግ እንግዲህ ዳጣ ና የቶሎ ቪዲዮን ስራ መጽሐፍ እየቀደድሽ እኔ ቪዲዮ ስራና ቲክቶክ ላይ ፖስት እናደርግ፣ ከዛ ቫይራል ይወጣል፣ ከዛ ፌመስ ትሆኛለሽ ብላ እንግዲህ የልጁን መጽሐፍ ዮናታን መጽሐፍ አስቀድዳት ነበረ። እንግዲህ ዮናታን ሲመጣ ደግሞ ይኸው ዳጣ ቀደው ብላ ቪዲዮን አሳይተው ነበረ። እሱም አልተዋጠለትም። ከዛ ቪዲዮ ለሰራተኛዋ ዳጣ እኮ መጽሐፌን ቀድደችብኝ ሲላት ነበረ። አይ አይመስለኝም፣ ልትቀድ ትችላለች እያለች ነበር። እንግዲህ እሱም እንደ መጣሽ ጠይቃታለሁ ብሎ ነበር ለእናቷ ጭምር። ልጅቷ ዛሬ እኮ ዳጣ የዮናታን መጽሐፍ ቀደደችበት እና ይሄ እንግዲህ ዝም እንዳትላት ከዚህ ግድ ማስወገድ ያለብህ እያለችው ነበረ። እሱም እንግዲህ አይ ስትመጣ ነው የራሴ ጠይቃታለሁ ነው ያለው። እናትዮዋ ግን ላባትህ ሁሉ ነገር ላባትህ ተናገር ነበር ያለችው። እሱ ግን ላባቱ መናገር አልፈለገም። ነይ ክላሴ ብሎ ከወሰዳት በኋላ ዳጣ መጽሐፍ ለምን ነው ቀደደሽው? ምናምን ሲላት፣ እንዴ ነው እኮ እንደዚህ እኮ ነው የቢኮነችን ቅዴጁ እና ቻለንጅ ነው። ስለዚህ ፌመስ እንድትሆኝ ብላኝ ነው እንጂ ከሌላ ነገር አስቤ አይደለም። ማለት እች ተንኮለኛ ብሎ እንግዲህ ሂዶ መጣት ማለት ነው። ዳጣም እንግዲህ የመጀመሪያው ፊልማ ዛሬ ተጀመረ ብላ እንግዲህ ልትቦክሳት በዝግጅት ላይ ትገኛለች ማለት ነው። በጣም ነው የተናደደችው። በነገራችን ላይ ዳጣ ከምንም በላይ ምክንያቱም የተንኮሉ አጥንግ አስባችተል ማለት ነው። በጣም ተንኮለኛ ነች። እና እንግዲህ አባትየው ልብስ ገዝቶላት ምናምን እየመጣ እንደው አባዬ፣ እንደው ባክ፣ ሌላ ጥያቄ አልጠይቅህም እናቴ ምናም ብዬ መልሽ አልጠይቅህም፣ ግን አንድ ጥያቄ መልስልኝ፣ እናቴ በሕይወት አለች የለችም? ይህን ብቻ መልስልኝ ብለው ነበረ። ታየኔ ልጅ፣ ይህ ሁሉም ጊዜ አለው፣ ባክሽ ታገሽኝ ጊዜው ሰዓቱ ሲደርስ ሁሉንም ነገር እነግርሻለሁኝ፣ እባክሽ የኔ ልጅ ብሏት ነበረ። አረ እባክህ ከቤት ውጭ አባቴ፣ ከቤት ውስጥ ደግሞ አሳዳጊ እንደዚህ ዓይነት ነገር ምናምን ብላ እንግዲህ ዳጣ ተቆጥታ ከእጁ ላይ የገዛላትን ልብሷን ነው ፌስታሏን ለብጠርጋ የወጠች ሄደችው። ከዛም ተያይዘው ቤት ነው የሄዱት። ቤት እንግዲህ ሲመጡ ያው እንዳያችሁት አቀባበላቸው በጣም ከባድ ነበረ ማለት ነው። ማለት ተናደው ነበረ እንግዲህ የኤቢና እናቷ በጣም ነበር የተናደዱት ምንም ደስ አላላቸውም ማለት ዳጣ በጣም ነው ያመረባት እና ስላመረባት ምንም አልተደሰቱም ማለት ነው ዮናታን ውሃና ሰራተኛዋ ደግሞ በጣም ነው የተደመሙት አባትየውም በጣም ነው ደስ ያለው አባትየው እንግዲህ ዳጣና እነሱኞቹን ልጆች ሲያይ ፈገግላል እናት የዋ ናችኛቱን ኤቢን ደግሞ ሳይ በጣም ፊቱ ፍቅት እንትን ይላል ማለት ነው። እንግዲህ ውድ ቤተሰቦች እስካሁን ላይክ ያላረጋችሁ ካላችሁ ላይክ አድርጉ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ እያደርጋችሁ ጠብቁን። ሁሌ አብራችሁን ስለሆናችሁ ምስጋናችን በጣም ከፍ ያለ ነው። ውዶችዬ መልካም ጊዜ ተመኝ ሆኝ በእያላችሁበት ደህና ቆዩ።